ሰላም ውድ ቤተሰቦቻችን እንደምን ሰንብታችኋል? ከሼልፍ ላይ የተሰኘው ፕሮግራማችን ተጀምሯል። አለምሰገድ አበበ ነኝ። ከሼልፍ ላይ የተሰኘው ፕሮግራማችን ጥናትና ምርምሮችን፣ አዳዲስ ሳይንሳዊ ግኝቶችን በማስተዋወቅ የሚታወቅ የቴሌቪዥን ፕሮግራም ነው። አብራችሁ እንድትቆዩ በማክበር ጋብዛለሁ። ዛሬ ጥጥን የተመለከቱ የባዮቴክኖሎጂ የምርምር ውጤቶች የጥጥ ምርትን ከፍተኛ ሊያደርጉ የሚችሉ የባዮቴክኖሎጂ የምርምር ውጤቶች የተዋወቁበት መድረክ ላይ ተገኝተናል። መድረኩ የተዘጋጀው በኔክሰስ ሆቴል ነበረ። ይህንን ፕሮግራም ያዘጋጀው ደግሞ የግብርና ምርምር የባዮቴክኖሎጂ ኢንስቲትዩት ነው። ይህንን ፕሮግራም እንድናዘጋጅ ደግሞ ትልቁን እገዛ ያደረገልን የኢኖቬሽንና ቴክኖሎጂ ሚኒስቴርን ከልብ አድርገን እናመሰግናለን። የተለያዩ ጥናትና ምርምሮች ጥጥን የተመለከቱ ቀርበዋል። ቢቲ ኮተን፣ ቢቲ ጂቲ ኮተን በተጨማሪም ደግሞ ጂቲ ኮተን ምንድን ናቸው የሚሉ ጥያቄዎች ተነስቶ ውይይት ተደርጎባቸዋል። እውነት ግን ምንድን ናቸው? የጥጥ ምርታማነትን ለማሳደግ ምን ጥቅም ይሰጣል? በዚህ ላይ ሐሳባቸውን የሰጡን ባለሙያዎች አሉ። እንዲሁም ደግሞ የመንግስት የሥራ ኃላፊዎችም ተገኝተዋል እና ሐሳባቸውን አጋርተውናል። ይህንን ፕሮግራም እንድትከታተሉ በማክበር ጋብዛለሁ። ይህን ፕሮግራም እንድናዘጋጅ በድጋሚ ትልቁን ትብብር ያደረገልንን የኢኖቬሽንና ቴክኖሎጂ ሚኒስቴርን እጅግ አድርገን እናመሰግናለን። ግዳዊ ተስፋ ይባላል። የምሰራው በኢትዮጵያ ግብርና ምርምር ተቋም በመልካሳ ግብርና ምርምር ማዕከል በእጽዋት ባዮቴክኖሎጂ ምርምር ፕሮግራም ውስጥ ተመራማሪ ነው። ስሜ ደጀኔ ግርማ ይባላል። በኢትዮጵያ ግብርና ምርምር ኢንስቲትዩት የባዮቴክኖሎጂ ምርምር ዳይሬክተር ነኝ። ሳምሶን አሰፍ እባላለሁ። በግብርና ሚኒስቴር ውስጥ የጥጥ ልማት በሪ ስራ አስፈጻሚ ወይ እየሰራ ነው ያለው ቢቲ ማለት ባሲለስ ትሩንጀንሲስ ነው የእሱ አብሪቬሽን ወይም አጥሮ ሲጠራ ነው። ይሄም አፈር ውስጥ የሚገኝ ባክቴሪያ አለ፣ ቢቲ ከዛ ባክቴሪያ ውስጥ የሚወጣ ወይም የሚገኝ ጅን ነው። ጂቲ አጠር ብሎ ሲጠራ፣ ጂቲ ማለት ግላይፎሴት ቶለራንስ ወይም ቶለራንት ማለት ነው። ይሄም የግላይፎሴት የሚባል የአረም ማጥፊያ መድኃኒት አለና እሱን መቋቋም የሚችል ጂን ሪፕሬዘንት የሚያደርግ ቃል ነው ቢቲጂቲ አንድ ላይ ስንጠራ ሁለቱም ጂኖች በአንድነት በቅንጅት ሰብል ውስጥ ገብተው አንድ ላይ ስላሉ ቢቲጂቲ እንላለን። ቢቲ ብቻ ካልን አንድ ጂን ብቻ ነው ያለው ጂቲ ካልን አንድ ነው ቢቲጂቲ ስንል ግን ሁለቱ አንድ ላይ በአንድ ድንጋይ ሁለት ወፍ እንደማለት ማለት ነው አንዱን ቢንግ ብቻ ቼኑን አውጥቼለን ኮተን በፕሮዳክሽን ፊልድ ውስጥ ከፍተኛ ሌበር ይጠቀማል ከፍተኛ የሆነ የሰው ኃይል ነው የሚይዝል። ጥጡ ከወጣ በኋላ ጂኒንግ የሚባል ወደ ኢንዱስትሪ ከመግባቱ በፊት ያኛውም ትልቅ ቫሉቼን ነው በርካታ ስራዎች የሚሰሩበት ነው። ጥጡ ከሲዱ የሚለይበትና ፓክ የሚደረግበት ሲስተም ነው። ከጂኒንግ በኋላ ወደ ጋርመንት ኢንዱስትሪዎች ነው የሚገባው። በጋርመንት ኢንዱስትሪዎች ውስጥ ፕሮሰስ የሚደረግበት ብዙ ነገር አለ። ቫሉቼኑን አሁን ከፕሮዳክሽን ፊልድ እስከ ኢንዱስትሪ ድረስ ስትወስደው በውስጡ በርካታ ነገሮች አሉት። በዓለማችን ላይ ብቸኛው ናቹራል ፋይበር ኮተን ነው። ሃይ ኳሊቲ ፋይበር እሱ 35 ፐርሰንት ብቻ ከሱ ፕሮዳክሽን ሲስተም ውስጥ የምናገኘው። የተቀረው 65 ፐርሰንት ፕሬዘንትን ስናደርግ አይታችሁት ከሆነ ለተለያዩ ኢንዱስትሪ ግብአት መሆን የሚችሉና ዳይሬክትሊ ከባይ ፕሮዳክቱ ከተረፈ ምርቱ የሚመረቱ በቀጥታ ለማርኬት የሚውሉ ብዙ ፕሮዳክቶች አሉ። እነኛን ፕሮዳክቶች ካየሃቸው እያንዳንዳቸው የየራሳቸው የሆነ ኢንዱስትሪ መያዝ የሚችሉ ናቸው። ስለዚህ ጥጥ እርሻ ላይ ተክለ ሲበቅል አይተው ከዛ ልብሶ የምትለብሰው ነገር ብቻ አይደለም። በእነዚህ ቫሊዩ ቼኖች ውስጥ ሁሉ የሚይዘው የተማረ የሰው ኃይል፣ ባልተማረም የሰው ኃይል በጉልበት ሊሰሩ የሚችሉ በተለያየ ደረጃ ሌቭል የሚገኙ የሰዎችን ኃይል የሚይዝልን፣ ቴክስታይል ኢንዱስትሪ ውስጥ ደግሞ ስትገባ በርካታ የሰው ኃይሎችን የሚይዝልን ነው። ወደ ጋርመንት ኢንዱስትሪ ወደ ስፌት ጨርቁ ወደ ማምረት ስትሄድ ማለት ነው እና ለአንድ በማደግ ላይ ላለ አገር ወሳኝ ወሳኝ የሆነ የኢኮኖሚ መሰረት ነው እንደ ሀገር ከጥጥ ጋር ያለን ቁርኝት የሶሻል ኢንትራክሽኑም አለ፣ ከኢኮኖሚ ባሻገር ነው የምለው። ይህን ደግሞ ለመግለጽ ያህል ለምሳሌ እርሻዎች የተጀመሩት በዓፄዎቹ ጊዜ ነው። ይህን የምለው የሰፋፊ እርሻ በ19 ሰባዎች ውስጥ አካባቢ ነው። የአማት የ60 ዓመት በፊት ነው የነበሩ። ይሄ የኮሜርሻል ፋርም ሂስትሪ በኢትዮጵያ ውስጥ ከጥጥ ጋር የሚኮራኝ ነው። ምርምሩንም ስናይ የኢትዮጵያ ግብርና ምርምር ኢንስቲትዩት በ1966 አካባቢ ነው የተቋቋመው። የወረር ግብርና ምርምር የጥጥ ምርምር ማዕከል የዋና ግብርና ምርምሩ ማዕከሉን ሁለት ዓመት ቀድሞ የተቋቋመው። ስለዚህ በምርምር ኢንስቲትዩት ራሱ ጥጥ ነው ቀድሞ የሚመጣው እና በሂደቱ ውስጥ ግን ባሉ የመንግስታት የስትራቴጂክ ኮሚኒቲዎችን የመብረትና የመብራት ትንትን ላይ የምንከታተላቸው ፖሊሲዎች የፕራይቬታይዜሽን አብዛኞቹ የመንግስት እርሻዎችም ነበሩና፣ ሁለተኛ ወደ ምግብ ሰብሎችም የማተኮር የተለያዩ አድቫንቴጅ እና ዲስ አድቫንቴጆች እና በተለያዩ አናሊሲሶች የጥጥ ምርት መጠን ከጊዜ ወደ ጊዜ እየቀነሰ የኢኮኖሚክ ኮንትሪቢሽኑ እየቀነሰ የመጣንበት ሁኔታ ነው ያለው። እኛ ከመጣን በኋላ ያየነው ክፍተት ይሄ ነው እና ኮሞዲቲ ላይ የጀኔሬሽን ጋፕ ነው ያለው። ስለዚህ ከን ማጅን በአርባና ሃምሳ ዓመት ክፍተት ነው ያለው እና ኦፍኮርስ ስራ ይሰራ አነስተኛ አርሶአደሮችም ያለማሉ፣ ሰፋፊ እርሻዎችም ያለማሉ። በምርምር ብሬደሮቻችን ያወጧቸው ዝርያዎች ከአርባ በላይ ናቸው እና እነዚህም ጥሩ አቅም አላቸው። ችግራቸው ምንድን ነው? በሽታና ተባይም የመቋቋም አቅማቸው በጣም ስለዚህ በበሽታ ሲጠቁ ወይም ተባይ ሲያጠቃቸው ምርታቸው ይቀንሳል። ስለዚህ የባዮቴክኖሎጂ ወይም በባዮቴክኖሎጂ የተሰሩት እነዚህ ቢቲጂቲ ቴክኖሎጂዎች ሰብሉ በአረምም ይሁን በፔስት ሲጠቃ ያለውን ምርት ሳይቀንስ የያዘውን ምርት እንዲሰጥና ፕላስ ለኬሚካል አምራችሁ ለኬሚካል የሚያወጣው ገንዘብ እንዲቀንስ ወይም ኮስት ኦፍ ፕሮዳክሽን እንዲቀንስ የሚያደርጉ ቴክኖሎጂዎች ናቸው። እና አሁን የእኛ ቴክኖሎጂ የኛ የጥጥ ቴክኖሎጂ ብሬደሮቻችን የሚያመርቱት ቴክኖሎጂ ጥሩ ሆኖ እነዚህ ሁለት ባህሪያት የሉትም። ስለዚህ በባያ ቴክኖሎጂ እነዚህን ሁለት ባህሪያት ውስጡ ማድረግ ቢቻል እነዚህ ቴክኖሎጂዎች አቅማቸውን ይዘው ኮስት ኦፍ ፕሮዳክሽን ወይም የማምረት ኮስትን ቀንሰው ለአምራቹ ተጠቃሚ እንዲሆን ያደርጋል ማለት ነው። ዓለም ላይ ከፍተኛ የሆነ የወተት ምርት እያመረተች ያለችው አገር እንዲያች በጣም ከፍተኛ ምርት 98 ፐርሰንት በላይ ፕሮዳክሽን ፊልዶቿ፣ የጥጥ ፕሮዳክሽን ፊልዶቿ በጂኤም ኮተም የተሸፈኑት። ይሄ የተረፈ ምርት ለአኒማል ህዝበንድር የሚውለው በተለይ ለዳያሪ ፋርም የሚውለውን ግብአት የምታገኘው ከራሷ ፕሮዳክት ነው እና ትልቅ ትልቅ ቫሉቼን የሚያስተሳስር ነው ማለት ነው። እና በጣም ከስሙ በላይ ብዙ ቫሉቼኖችን የሚያስተሳስርና ትልቅ የኢኮኖሚ ምንጭ ነው። ጥጥ በዚህ ሂደት ውስጥ ትልቅ አስተዋጽዖ ይኖሯል የሚል እሳቤ ያለን እኛም በዛ ደረጃ ይሰራል ነው። አሁን የምናያቸው የኢንዱስትሪ ፓርኮችን ቴክስታይል ኢንዱስትሪዎቻችንም አንዱ ወደ ሀገር ውስጥ እንዲገቡ የሚሰሩበት ኮምፓራቲቭ አድቫንቴጅ ካለን ፓወር ካለን የሰው ኃይል ባሻገር ያለን ኮተን ነው። ስለዚህ አሁን በዓለም ላይ የነ ባንግላዴሽ እና የነ ቪየትናም የቴክስታይል ኢንዱስትሪ ይታወቃል። ጥጥ ምርቱም ግን በአመት ወደ 78 ቢሊዮን ዶላር ወጭ አድርገ ነው ጥጥን ከቻይና በተለይ በአሁኑ ሰዓት እየገዙ ያሉት ከነ ብራዚል ከነ አውስትራሊያ ይገዛሉ። እና አሜሪካ ደግሞ ሌሎች ነ ብራዚል ና አውስትራሊያ ጥጥን ብቻ ኤክስፖርት በማድረግ በአመት ወደ 78 ቢሊዮን ዶላር የውጭ መዛሪያ ያገኛሉ። እንደየላይ ብላቸው ቅድም እንደነገርኩ በናቹራል ያለው በጀነራል ኮሚኒቲ ለምሳሌ ከሪሊጅስ ጋር አገናኝተው ያወሩባል። በሃይማኖት ደረጃ እንዴት ነው አሁን ጅን ከባክቴሪያ ምትጥጥ ውስጥ ገባስ? ባክቴሪያውን እያበሉ ነው፣ በዚህ ውስጥ እየስጥ ገብቷል ብዙ ነገር ነው የሚወራው። ይሄ ግን በአንድ ጀንበር የሚቀረፍ አይደለም። አዌርነስ ቢልድ በማድረግ ብዙ ነገር በመስጠት እንደየላይ ብላቸው ሳይንስን ለምታወራው ሳይንስን አውርተ ሳይንስን ኢዚሊ አክሴፕት ላይ ያደርገ የተማረ ኮሚኒቲ በሌለበት ውስጥ ደግሞ በደረጃው ነግራ የምታስቀረው ነው። እኔም ግን እንደ አንድ ፕሮፌሽናል ከጠየቀኝ በዓለማችን ላይ አሁን በደረስንበት ትዌንቲ ፈርስት ሴንቸሪ ውስጥ ይሄ ነው የሚባል አርቲክል ወጥቶ ይሄን ጉዳት አድርሷል የሚል በአለም ላይ የለም። ቴክኖሎጂ 30 ዓመት እያለፈው ነው። ከዚህ የጀኔቲክ ኢንጂነሪንግ ወደ ጂኖም ኤዲቲንግ ገቡ። ጀኔቲክ ኢንጂነሪንግ ራንደም ኮንስትራክት ጨርሰ በቲሹ ካልቸር አማካኝነት በአግሮ ባክቴሪም ታግዘ ማስገባት ነው። ጂኖም ኤዲቲንግ ፖዚሽን ስፔሲፊክ ኤዲሽን የምትፈልገው ክሮሞዞም የምትፈልገው ጂን ሪዲንግ ጋር በጋይዲንግ አር እየታገስ ከሄደህ ያን ቦታ መለወጥ መቀየር፣ መጥፋት ካለበት ታጥፈዋለህ። መቀየር ካለበት የሚቀይረውን ኮድ ሰጥተው ያን ኮድ እንዲይዝ ታደርገዋለህ። ኮድን ከያዘ በኋላ ያ ኮድ ስራውን ይቀይራል። ኢንሴክት መከላከል ከሆነ ፕላንት ውስጥ እየተመረተ ኢንሴክቱን ይከላከላል። አረም መከላከል ከሆነ ያን ያደርግላል አሁን እንደውም ወደ መንገድ እነሱ ከማንም አይወስዱ። ጥጥ ከሆነ ጥጥ ላይ ገብቶ ጥጥን ብቻ ጂኖም ኤዲቲንግ ያደርጋሉ። በሰዎች ላይም ብዙ ነገር አለ አይደል? ከካንሰር ጋር ተያይዞ የሚመጡ ህመሞች እኮ በጂኖም ኤዲቲንግ ብዙ የሚሰሩ ስራዎች አሉ። የኮሮና ቫይረስ ሲመጣ እኮ ጂኖም ኤዲቲንግ የተጫወተው ስራ ቀላል አይደለም። የጀነቲክ ኢንጂነሪንግ ቫክሲኖች እ የመጡት እንደዛ ነው አደለ? ለብዙዎች ለመዳንም ለእንትን ምክንያት የሆነው ያ ነው። ስለዚህ ሳይንሱ በርካታ ቤኔፊቶች አሉት ናቸው። እንዲሁ ለማስታወሻ እዚህ ጋር እንድነግረ አውሮፓውያን ምግብ ላይ ነው የሚጠይቁን አይደል? ምግብ ስንበላ እንደዚህ የሆነ ምን ይለን። በአብዛኛው በአውሮፓ ማርኬት ላይ የምታያቸው ሃይ ፕሪሲሽን ሜዲሲንስ ጀነቲክ ኢንጂነሪንጎች ናቸው። አንድም ቀን በዓለም ላይ ሜዲሲን ችግር ያመጣል ብሎ የሚናገር አስማ ማለት ሜዲሲን ግን ቀጥታ የሚሰጥ ምን ውስጥ ነው? ደም ውስጥ ነው። ምግብስ በቆሎ ዳቦ ጋግረ ነው ምትበላ ተፈቶ ወጥቶ ምናምን። እነሱ ግን ቀጥታ በስሪኝ ነው የሚወስዱት። ሜዲሲን ላይ በጀነቲክ ኢንጂነሪንግ ዴቨሎፕ የተደረጉት አንዱ ዝብዬ ቀላሉን የዲያቤትስ ብትወስደው እሱ አደላይ ላይ የስኳር ከኢንሱሊን ምንድን ነው፣ በጀኔቲክ ኢንጂነሪንግ ዴቨሎፕ ተደርጎ አደ መጣው ተባስቶ ጄሞረ ግን ዳይሬክት ደም ውስጥ ነው የሚሰጥ። ስለዚህ ሪሊፍ ታገኛለህ። ምን ሆነዋል? እሱን በመውሰድ ብዙ ሰው ብዙ እድሜ ኖሮ ብዙ ስራ ሰርቶ ያልፋሉ። እና ብዥታዎች አሉ። ብዥታዎቹ ፊሮፋን ነሆን ይባላሉ። የማታውቀውን ወይም መልስ መስጠት የማትችለውን ወይ ሪዝን አውት ማድረግ የማችለውን ነገር መፍራት የቴክኖሎጂውን ፔስ እየተከተለ ጠቃሚ የሚሆኑትን ቴክኖሎጂዎች ወደ ሀገር ውስጥ ማስገባት አንድ። ሁለተኛ፣ አገር ውስጥ ደግሞ አሁን በእኛ ላብራቶሪ ለመስራት ያሰብናቸው ስራዎች አሉ፣ በባዮቴክ ላብራቶሪያችን ውስጥ ማለት ነው። እና እሱን መስራትና የፐብሊክን ኮንፊደንስ ስትሮንግ ማድረግ እዚሁ በኛው ሰው በኛው ሀገር፣ በኛው ሀገር ላብራቶሪ ቢሰራ ከውጭ ከሚመጣው ያለው ሬዚስታንስ የተወሰነ መልኩ ቀንሳል ብለን እናምናለን። እና አሁን በቅርብ ወደ ውጭ የምንለካቸው ልጆች አሉ ትሬን የምናደረጋቸው መጥተው ሰርተው ያንን ነገር እንዲያደርጉ እንፈልጋለን። የምናገኘው ሪስፖንስ በተለይ ከኢፒኤ ሳይድ አይ ቲንክ የካፓሲቲ ጉዳዮች እንዳሉ እናውቃለን። ሎካል ካፓሲቲ እሱ የአስሩ ታይም ስትሬንግዝ እየተደረገ ይሄዳል ግን አሁን እነዚህ ሌጋል የሆኑ ቴክኖሎጂዎች ፈቃድ እያገኙ ወደ ኮመርሻላይዜሽን አውዱ ሲገቡ ህገወጥ በሆነ መልኩ የማስገባት አፒታይት እየቀነሰ ይመጣል ብለን እናምናለን። እኛ ስለዘገየን ነው። አምራቹ ገንዘብ ማግኘት ይፈልጋል፣ ማትረፍ ይፈልጋል፣ ሴክተሩን ማሳደግ ይፈልጋል፣ አገሩን መጥቀም ይፈልጋል። እንደዚህ ጉጉት ያለውን አምራች ሰምሃው ህጋዊ የሆኑ ቴክኖሎጂዎችን ወደ ሀገር ውስጥ እያስገባን ብናቀርብ አይ ቲንክ ማሳ ለማሳ ወይም ደግሞ ቦርደር ለቦርደር የሚሯሯጡ ስለማይመስልኝ ያን ማድረጉ ጠቃሚ መሆኑን ስለምናቅ የዛን አይነት ፊድባክ ነው እያገኘን ያለ ነው። እኛም ለዛ ነው እነዚህን አራት ቴክኖሎጂዎች ወደ ሀገር ውስጥ ለማስገባት እና ህጋዊ ሆነው ለእነሱ እንዲቀርቡ ጥረት እያደረግን ያለን ሰዎች አዳዲስ ነገርን ሲያገኙ ጥያቄ ናቹራል ተፈጥሯዊ ምንድን ነው? ለምን መጣ? ምን ብዙ ነገር ትጠየቃለ። ስለዚህ ቴክኖሎጂው ሲመጣ ምን መምጣት አለበት? አብሮ አዌርነስ መምጣት አለበት። አዌርነስ እንዴት ነው የሚፈጠረው? አዌርነስ የሚፈጠረው ተቋማችን ከኤኤቴፍ ከሚባል ፋውንዴሽን ጋር የመግባቢያ ስምምነት ተፈራርሞ በሀገራችን ባዮቴክኖሎጂን ማስተዋወቅ የባዮቴክኖሎጂ አድፎኬሲ የመስራት ስራ ተጀምሮ ነበር። ምክንያቱም አሁን የጠቀስካቸው ተግዳሮቶች ቴክኖሎጂውን ፉሊ ኢንትሮዲውስ አድርገን እንዳንጠቀም ስለሚያግዱን ማለት ነው እና ያ ኦፋ የሚባል ፕሮጀክት ነው። በሱ ፕሮጀክት እንግዲህ ሀገሪቱን በአምስት ኖዶች ከፍለን ፕሮጀክት ኃላፊዎች አሉ፣ ተመራማሪዎች አሉ። ስለ ባዮ ቴክኖሎጂ ትምህርት በመስጠት ስልጠና በመስጠት እንደሚወራው እንደው እንደ ሰይጣን እንደ ኒውክሌር የሚታይ ሳይንስ ሳይሆን ሳይንሱ በእውነትም በጤናውም በግብርናውም በኢንዱስትሪውም እጅግ በጣም አድቫንስድ የሆኑ ኢኖቬቲቭ ቴክኖሎጂ ሲያቀረበ ሴክተር ስለሆነ የአድቮኬሲ ስራዎችን በመስራት ይህንን ሬዚስታንስ ብሬክ ለማድረግ ጥረት አድርገናል። አሁንም እነዚህ ይቀጥላሉ። አዌር እየሆነ እያወቀው ነው የሚመጣው፣ እና የሚመጣለትን ጥያቄ ዳይሬክትሊ አክሴፕት አይደርግም እና ኩሽን ያደርጋል። አንድ እሱ ነው ሁለተኛው በተለያየ ፕሮፌሽን ውስጥ ያለ ሰው አለ። ሁሉም ላይፍ ሳይንስ ውስጥ አይደለም። አሁን የምናወራው የባዮሴፍቲ ኮንሰር ነው አደለም። የሚያመጣው ጉዳት ምንድነው? ሬዚስታንሱ፣ ይህ የሚፈጥረው ነገር ላይፍ ሳይንስ ነው። ሌሎች ፕሮፌሽኖች ደግሞ አሉ አደለ፣ ፊዚካል ሳይንስ ውስጥ ያሉ ሰዎች። ስለዚህ ዳይቨርስ ኮሚኒቲ ነው ያለብህ። ባዮሎጂ ምንድነው፣ ላይፍ ሳይንስ ምንድነው ስትለው በጣም በቃ ምንድነው፣ ባዮሎጂ ምን ሊልህ የሚችል የኢንጂነሪንግ ሰው አለ አይደለም። ማኒፋክቸሪንግ ውስጥ ያለ ሰው ሊጠይቅ ይችላል። እና በተለያየ ሌቭል እነኛን ፎረሞች ፕላትፎርሞችን ፈጥሮ እነኚህን ሰዎች አድሬስ ማድረግና በዚህ ኤሪያ ላይ ትልቅ ስራ መስራት ይገባል። ለዚህ ደግሞ ሚዲያው ትልቅ ሚና ይጫወታል። ውድ ቤተሰቦቻችን ከሼልፍ ላይ የተሰኘውን ፕሮግራማችንን እየተከታተላችሁት ነው የምትገኙት። ዓለም ሰገድ አበበ እያስተናገድኳችሁ እገኛለሁ። ጥጥ የመልቲ ቢሊዮን ዶላር ምርት እንደሆነ ከባለሙያዎቹ ሰምተናል። በርካታ ሀገሮች ብዙ ጥጥ በማምረት ከፍተኛ የውጭ ምንዛሪ ያገኛሉ። በየዕለቱ ለብሰን የምንሄደው ዕለት ዕለት የምንሸጠው የምንገዛው ልብስ የሚሰራው በአብዛኛው ከጥጥ እንደሆነ ይታወቃል። በተለይ ደግሞ ኢትዮጵያውያን ከጥጥ ጋር የተገናኘ ትልቅ ታሪክ አለን። በአብዛኛው ከጥጥ የሚሰሩ አልባሳቶች ናቸው። ስለዚህ ጥጥ የየዕለት የህይወታችን ጉዳይ ነው ማለት ነው። ነገር ግን ባህላዊ በሆነ መልኩ አምርተ ነው ውጤታማ ልንሆን ስለማንችል የተለያዩ ቴክኖሎጂዎችን መጠቀም እንዳለብን የዛሬው ፕሮግራም እየነገረን ይገኛል። ስለዚህ በጥጥ ዙሪያ አሁንም እየተነሱ የሚገኙ ጥያቄዎችን እየተነሱና እየመጡ ያሉ የምርምር ውጤቶችን መከተል መጠቀም እጅግ አስፈላጊ ነው። ባለሙያዎቹ እንደነገሩ ከባለሙያዎቹ ጋር ያደረግነው ቆይታ በዚህ አልተጠናቀቅም። አሁንም ትከታተሉ ዘንድ በማክበር ጋብዛለሁ። ይህንን ፕሮግራም እንድናዘጋጅ ትልቁን ትብብር እያደረገልን የሚገኘው የኢኖቬሽን እና ቴክኖሎጂ ሚኒስቴርን ከልባት አድቅ አመሰግናለን። የ15 ዓመት የጥጥመስ ስትራቴጂ ያለን ስትራቴጂችን ላይ መግዝ የተቀመጠው ይህንን ነው። ኤክስፖርት ማርኬት ላይ መግባት መቻለን ትርፍ ምርት ለሀገራችን ትርፍ ምርት እዛ መንጓት አለብን ነው። ይህንን የሚመጥን ስራ ነው የሚሰራው። ምርምሩም ይህንን ሰፕሊመንት ሊያደርግ በሚችል መልኩ ነው መሆን ያለበት። የኤክስቴንሽን ድጋፉም ይህንን ሰፕሊመንት ሊያደርግ በሚችል ነው። ጥጥን ማምረት ያስችለናል የምንለው ፖቴንሻል ማለት ነው፣ እየታረሰ ያለውን አይደለም። የሚነገር ፖቴንሻል ሶስት ሚሊዮን ሄክታር መሬት አላት ጥጥን አምርጥበታለ የምትለው። ቅድም ባሳየው የኢትዮጵያ ማፕ ላይ ስታየው ያየው ሳይት በሙሉ ማምረት የሚያስችል ነው፣ ሶስት ሚሊዮን ሄክታር በክልል ደረጃዎች ስታያቸው ቀደም ባሉት አደረጃጀቶች ላይ ስታያቸው ኦልሞስት ጥጥን ማምረት የማይችል ክልል የለም። ግን ክልሎች በተለያየ ሌቭል ሊያመርቱ ትችላለ። ከፍተኛው ወደ አማራ አካባቢ ልታገኙ ትችላለ። ጋምቤላ ላይ ይመረታል። አፋር፣ ትግራይ ላይ ይመረ የማይመርትበት ቦታ ነው የሚያመርቱበት የላንድ ሳይዝ ማነስና መጥበብ ካልሆነ በስተቀር ስለዚህ ምንድን ነው ምርምር፣ ኤክስቴንሽን ድጋፍ የምርትና ምርት ታማነትን በመጨመር ያሰብነውን የሀገር ውስጥ ኢንዱስትሪ በበቂ መጠን ማቅረብ እና ኤክስፖርት ማድረግ ላይ እንደዚህም ተጨማሪ የሆኑ ፕሮዳክቶችን ከመጣት አካባቢያ ነው ትኩረት፣ ሀገር እየሰራ ነው ያለ ወደ አራት የሚደርሱ የቢቲጂቲ ሃይብሪድ ኮተን ወይም ድቃይ ጥጦች ኮንፋይን ፊልድ ትራያል አድርጎ ነበር፣ እና እሱን ውጤት መሰረት አድርጎ አፕሊኬሽን አስገብቶ ነበረ። አካባቢ ጥበቃ ባለስልጣን እሱ አፕሊኬሽን ተገምግሞ ወደ ፐብሊክ ሂሪንግ ወይም ደግሞ ማህበረሰቡ አውቆ የማህበረሰቡ ማስተያየት ተፈልጎ በጋዜጣም በብሳታቸውም ላይ ወጥቶ ነበር እና ከዛ ጋር ተያይዞ ኦፋብ በተቋማችን ስር ያለ የባዮቴክኖሎጂን አድቮኬሲ የሚሰራ ፕሮጀክት ነው እና የእሱ አስተባባሪዎች ይሄ ስራ ምን ደረጃ ላይ እንደደረሰ ለተለያዩ የባለድርሻ አካላት እንድናጋራ እንድናካፍል እንድናስተዋውቅ ጋብዘው ነው መተን ቲሜንዥ መጥቼ አሁነሱ ሪፕረዘንት አድርጌ ዚ ያለሁት። ፎርቲ ፐርሰንት አሁን ጥጡ ከተመረተ በኋላ አርባ ፐርሰንቱ ሲድ ኮተን የምንለው ዘሩ የጥጡ ዘርና ጥጡ ፋይበሩ አንድ ላይ ያለበት ማለት ነው። ከጂኒንግ በኋላ ዘሩ ይለያል። ዘሩ ከተለየ በኋላ ለሲድ ፕሮዳክሽን የምንጠቀመው ለብቻው አለ። ጥጥ ፋይበሩ ከተነሳ በኋላ የሚቀረው ዘር ሲዱ በቀጥታ ለምንድን ነው የሚውለው? ለኦይል ማኒፋክቸሪንግ ኢንዱስትሪ ነው የሚገባው። የኦይል ማኒፋክቸሪንግ ኢንዱስትሪ ቴክስታይል ኢንዱስትሪ አይደለም፣ ግን አንዱ ባይ ፕሮዳክቱ ሲድ ስለሆነ ሲዱ ወደ ኦይል ይሄዳል ማለት ነው። የኦይል ማኒፋክቸሪንግ ኢንዱስትሪ ኦይል ፕሮሰስ በሚያደርግበት ጊዜ ፋቶችን ነው የሚያጸደው። ፋቱን ያወጣል፣ ኦይሉ ማለት ነው። ከዛ የሚተርፈው ትረፈ ምርት አለ። ያ ፊልተር ኬክ ይባላል፣ የአኒማል ፊድ ነው። ያ ፊልተር ኬክ በተለያየ ፕሮሰስ ደግሞ ለተለያየ ፐርፐዝ ለተለያየ የአኒማል ፕሮዳክትስ ቺክንስ ሊሆን ይችላሉ ቢፍ፣ የተለያዩ ሺፕስ፣ ጎት እንደዛ አይነት ፋርሞች ላይ ደግሞ ይሄዳል ማለት ነው። አሁን ወደ የት ሄዷል ማለት ነው? ጥጥ ከፕሮዳክሽን ፊልድ ፋይበሩ ወደ ኢንዱስትሪ ሄዷል። ሲዱ ወደ ኦይል ማኑፋክቸሪንግ ሚል ገብቷል። ከዛ የወጣው ባይ ፕሮዳክት ደግሞ ወደ አኒማል ሀዝበንድሪ ሄዷል ማለት ነው ስለዚህ ቼኑ እንደዛ እየሰፋ ነው የሚመጣው። አኒማል ሀዝባንደሪ ከፋት ጋር ሊያያዝ ይችላል። ለኤክስፖርት ማርኬት ሊታቀርባቸው ሊሆን ይችላል። ከኦይል ጋር፣ ከሚልክ ጋር፣ ከዳይሪ ፋርም ጋር ሊገናኝ ይችላል። የወተት ምርትን ከማሳደግ ጋር ወደ ሰባ ለሚሆኑ ኢንዱስትሪዎች ግብአት ነው ያገለግላል። ይህን ስንል በቀላሉ የጆሮ ኩክ ማውጫ ስናያት ጥጥ ነች እና የሴቶች ንጽሕና መጠበቂያ የህፃናት ዳይፐሮችን ስናይ ሌሎች የመኪና ኦይል ፊልተሮች የምናያቸው በጣም በርካታ የሆኑ የኢንዱስትሪ ፕሮዳክቶች ግርንጩን ምና ፑድ ግባቱን ያገለግላል። ስለዚህ በርካታ ኢንዱስትሪዎችን ሊያንቀሳቀስ የሚችል ግባት ነው ጥጥ በራሱ ለብቻው ማለት ነው። እና ኢንዱስትሪን ስንል ደግሞ ብዙ የሰው ሀይል ይፈልጋል። ስለዚህ ለስራ ዕድል ፈጠራ፣ ለኢንዱስትሪ ለስራ ዕድል ፈጠራ። ሁለተኛ ደግሞ ጥጥ ደግሞ ማምረት የማይችሉ ግን ኢንዱስትሪ ውስጥ መግባት የሚፈልጉ ሀገሮች አሉ። ለእነሱ ደግሞ በመሸጥ ኤክስፖርት ኮሚኒቲ ነው። አሁን ትልቁ በጥጥ ምርት ላይ ያለው ተግዳሮት ብሪደሮቻችንም እንደሚነግሩን የፔስት የበሽታና የአረም ችግሮች እንዳሉ ይናገራሉ። እና ኢንሴክት ጥጥህን እያጠቃብህ ኬሚካል እየረጫህን የምትከላከለው አደል የኛን ጥጥ። ስለዚህ የተወሰነ ሎስ ያጋጥመሃል የይልድ መቀነስ ያጋጥማል። ይሄኛው ቴክኖሎጂ ሲመጣ ግን ኢንሴክቱ ይነካዋል። ለመብላት ይሞክራል፣ ይሞታል። ለመብላት ይሞክራል፣ ይሞታል። ስለዚህ ኢንዳይሬክትሊ ምን አምጥቶላል ማለት ነው፣ ኢንሴክት ሬዚስታንት ጂን በመኖሩ በኢንሴክቶቹ ሊመጣ የሚችለውን ይልድ ሎስ እንዳሎስ እንዳይመጣ ምን አድርጎታል ማለት ነው፣ ፕሮቴክት አድርጎላል። ስለዚህ ኢንዳይሬክት ይልድ ኢንክሪመንት ያስከትላል። የዝርያውን ሙሉ አቅም እንዲያወጣ ያደርገዋል ማለት ነው። ስለዚህ እነኚህ ትሬቶች በእኛ ዝርያ ውስጥ ቢገቡ ኖሮ እኛ ዛሬ እያገኘን ያለነውን ይልድ በከፍተኛ ደረጃ ሊጨምሮ ይችላል ማለት ነው። ምክንያቱም በኢንሴክቶቹ እና በዊድ የሚመጣውን ቻሌንጅ ያቆመዋል። ውስጡ የታመቀውን ፉል ፖቴንሻል ዝርያው ማውጣት ይጀምራል ማለት ነው። እና ያ ዲፍረንስ ነው እኛ ጋር የተፈጠረው። ስለዚህ ለ60 ዓመት የሰራናቸው ናቸው ምርምሮች፣ በእጃችን ያሉ ቴክኖሎጂዎች እጅግ አመርጭ ናቸው። ግን ምን ማድረግ አለብን? ቫሊዩ አድ ማድረግ አለብን። ቫሊዩ አድ ማድረግ ማለት ምን ማለት ነው? ሞደርን በሆነ ዲስ ቱ ቲ ፈርስት ሴንቸሪ ላይ ሰፖርትድ የሆነ አርት ኦፍ ሳይንስን ተጠቅመን ቴክኖሎጂውን ማዳበር ይጠበቅብናል። ዓለም የደረሰበት ቴክኖሎጂ ጋር ለመደረስ የሚያስችለን አቅም መገንባት አለብን። ስለዚህ ከእንደዚህ አይነት ካምፓኒዎች ጋር ኢንተርፕሪነርሺፕ ፈጥረን እንዲህ አይነት ስራዎችን ስንሰራ የእውቀት ሽግግር ይኖራል፣ የእኛንም አቅም ማጎልበት ይኖራል። ነገ ቴክኖሎጂዎችን በራሳችን እየሸፈንን መምጣት የምንችልበት እድል ይኖራል ማለት ነው። ስለዚህ እኛም ጋር ያለው አቅም ቀላል እንዳልሆነ ትልቅ አቅም እንዳለን የሚያሳየው የሚያሳየውና በብዙ ቫሊዩ አድ አድርገን ሰፖርት ስላላደረግናቸው ፖተን ፕሮዳክሽን ሲስተማችን ላይ የምናየው ይሄ ቅድም አፔንዳው መጓዝ አንዴ ብዙ ታርሳለ አንዴ ጥቀኝሳለ፣ እንደዚህ አይነት ነገሮች ይከሰታሉ። ይህንን ማስተካከልና የኢንተርናል ማርኬቱን ማረጋጋት ይጠይቃል ማለት ነው። እኛ ማድረግ ያለብን እንደ ቴክኖሎጂ ጄኔሬተር ቀደም ብለን ቴክኖሎጂውን አውጥተን ሬጉላቶሪ ቦዲው የአካባቢ ጥበቃ ባለስልጣንም ህጎችን ፌቨራብሊ እንትን አድርጎ በዛ ውስጥ ተቃኝተው ቴክኖሎጂዎቹ ለህብረተሰቡ ቢደርሱ መልካም ይሆናል። እኛ ጥረት እያደረግን ነው። እንግዲህ ትልቅ በተለይ በተለይ ዴቨሎፒንግ ካንትሪስ አብዛኞቹ አሁንም ዴቨሎፕድ የሆኑ አገሮች የተነሱበት መሰረታቸው ነው የመጀመሪያው እንደ ሀገር ግብርና ቢሆንም ከግብርና ግን ሁሌ እዛ ላይ ስታግናት እንቀጥላለን። ወደ ኢንዱስትሪ የሚደረገው ሽግግር ይጠበቃል። ስለዚህ በዚህ ሂደት ውስጥም ከግብርና ወደ ኢንዱስትሪ በሚደረገው መዋቅራዊ ሽግግር ላይ ጥጥ ትልቅ ሮል ይጫወታል ብለን እናስባለን። ይህን በቀላሉ የእንግሊዝ የኢንዱስትሪ አብዮትን ማየት የምንችለው በጥጥ ነው። ስለዚህ አንም ሰው የእንግሊዝ ኢንዱስትሪ ሊቮሉሽን ላይ የሚችለው በጥጥ ነው እና እዛ ላይም ትልቅ ሮል ሊጫወት ይችላል እና መንግስትም በዚህ እሳቤ ነው አደረጃጀቱንም የመሪነት ሮሉንም ታሳቢ የተደረገ ያለው ይህንን ነው። እንደውም ዋይት ጎልድ ነው የሚባለው። አንድ ጥጥ ከልብስ ጋር በቀጥታ ቅርኝታ አለው። ከጥንት ጀምሮ ኢትዮጵያውያን ካየው የሚለብሱት ልብስ ከጥጥ ፕሮዲስ የተደረገ ነው። ስለዚህ ጥጥ በሀገራችን ውስጥ ረጅም ጊዜ እንዳስቆጠረ አንዱ ማሳያው ነው። ብዙ አይነት ባህላዊ አለባበሶች አሉ፣ ከዚህ የሚመረቱ በሎካል ሰዎች ሎካሊ በሆኑ ማቴሪያሎች ተጠቅመው የሚያመርቷቸው ነገሮች ማለት ነው እና ረጅም ታሪክ ያለው ነው ከምርምሩም ቀድሞ ዴቨሎፕመንቱ መጥቷል፣ ኢትዮጵያ ውስጥ ማለት ነው። ቢቲ ቴክኖሎጂ ኢንትሮዱስ ስናደርግ ኦልሞስት ብራዚሎች ከሀያ ያላነሰ ቴክኖሎጂዎችን ወረደ ወደ ፕሮዳክሽን አምጥተው ነበረ። እኛ አሁን ገና ሁለተኛውን ቴክኖሎጂ እያስገባን ነው፣ ሁለት ጂን ውስጥ ያለው እና በአለም ላይ እንግዲህ ይህን ቴክኖሎጂ ተጠቅመው እነ ህንድ፣ እነ ብራዚል እና አርጀንቲና ምን ያህል የጥጥ ሴክተራቸውን እንደቀየሩ ማየት እንችላለን። ቴክኖሎጂ ውጤታማ እንዲሆን መሳት ያለባቸው የስራዎች በሰፋፊ እርሻም ሊሆን ይችላል፣ በአነስተኛ አርሶ አደሮች ላይ እንዲተገበሩት ስልጠና የመስጠት የግንዛቤ ማስጨበጫ መድረኮችን ከምርምርና ሌሎች ባለድርሻ አካላት ጋር ኦንቦርድ በማድረግ በመቀናጀት ስልጠና የመስጠት ግንዛቤ መፍጠር ስራዎችን ነው በስፋት የምንሰራውና ኢኮኖሚካሊ አድቫንቴጀስ የሚሆኑት እንዳልኩ ኮስት ኦፍ ፕሮዳክሽን ይቀንሳሉ። ፕላስ ኢንቫይሮንመንታሊ፣ አካባቢን ከመጠበቅ አኳያ ራሱ አምራቹ ለምሳሌ ኬሚካልን አምስት የሚረጭ ከሆነ አንድ ረጭቶ እንትን ማለት ይችላል ማለት ነው እና ጥቅማቸው ከምርታቸው ጋር ብቻም ሳይሆን ከዛ ባሻገርም ይዘልቃል እና እንደ ቴክኖሎጂ ፓኬጅ ነው የምናያቸው። ከኢንዳይሬክት ይልድ ኢንክሪመንቱ ባሻገ በሰው ላይ ሊደርስ የሚችለው ከኬሚካል ጋር ተያይዞ የሚመጣው ተጽዕኖ ይቀንስልሃል። ሴቶች በአብዛኛው በእርሻ ውስጥ የሚሳተፉ ናቸው፣ ልጆች በእርሻ ውስጥ ይሳተፋሉ። ኢንሴክት ኬሚካል፣ ኢንሴክት ሳይድ በረጨህ ቁጥር እነኚህ ሶሳይቲዎች ላይ የሚመጣው ኢምፓክት ኢንዳይሬክትሊ ደግሞ ቤኔፊሻል የሆኑ ኦርጋኒዝም ሳሉ ኢንቫሮንመንቱ ላይ እነሱን ይጎዳባል። እነሱን በጎዳበት ቁጥር ደግሞ እነሱ ይከላከሏቸው የነበሩ ሌሎች ነገሮች አግሬሲቭ ሆኑ። እንትናቸውን ጨምረው ጥቃታቸውን ጨምረው ሊመጡብህ ይችላሉ። እና የጎንዮሽ ጉዳቱ በጣም በርካታ ነው። ሎንግተርም ኢንቫይሮንመንታል ኢምፓክቱም እንደዛው ነው። ስለዚህ እነኝን ነገሮች ሁሉ ሊቀንስልህ የሚችል ቴክኖሎጂ ስለሆነ ምንም ጥያቄ የለውም። ውድ ቤተሰቦቼ ከልብ አድርጌ አመሰግናለሁ። አብራችሁን ስለነበራችሁ ዛሬ ከጥጥ ጋር የተገናኘ ፕሮግራም ነው ያዘጋጀሁላችሁና የተከታተላችሁት ትልቅ መረጃ እንደወሰዳችሁ ተስፋ አለኝ። ይህንን ፕሮግራም እንድናዘጋጅ ትልቁን ትብብር እያደረገልን የሚገኘውን የኢኖቬሽንና ቴክኖሎጂ ሚኒስቴርን ከልብ እናመሰግናለን። ሳምንት በሌላ ምርምርና ተመራማሪ እንገናኛለን። እስከዛው ግን መልካም ሳምንት ይሆንላችሁ።